እንዲ አረ ደግሞ ሳልነግራችሁ እቴቴ ምን አለ፣ በሳቅ ነው የገደለኝ። ይሄ ሰውዬ ግን ዝም ስለው ባለፈው ያለቀስኩት በሱ መስሎት ነው። አንተ ጭልፋራስ ማዲያታም አንተ እንደ ወንድ ቆመ ማሽና ሰውዬ ምን አድርጊ ነው የምትለው? ባንታ አልቅሼ ታየኝ በእኔ ያለቀሰችው ብሎ በሳቅ ነው ገደለኝ። ስማኝ፣ ትሰማኛለህ? እኔም ማል ሰድብክ ማልናገርክ? እንዴት አድርጌ ከዚህ በፊት እንዳር በደበርኩ ታውቃለህ? ማልሰድብህ ማልናገርክ ተከታዮቹ ይበቃሉ ብዬ ነው። ተከታዮች ያጨልሉሃል። በበቂ ሁኔታ ጨልለው በጀግንነት አሳይተውሃል። በርክበት ሁሉ ሲን እየላኩ በተቀመጥክበት ሁሉ ደግ አረገች እያሉ በጀግንነት ስላሳዩ እኔ ለምን እለፋለሁ? ልጆች ያሉ የሚወዱ የሚያከብሩኝ በደንብ አድርገው ወቅጠው ወቅጠውሃል። እስኪ በቃ ድረስ ማለት ነው። ስለዚህ የእኔ መጨመር ምን የሚሉት ነው እንዴ? ፈርታኝ ምንድን ነው ያለው? አንዳንዴ ግን ሰዎች ስተዋቸው? አይሰሙም። ሞጣ ደግሞ ምናለ ቤተ ክርስትያኑ ሞጣ ሞጣ የሆነ ቪዲዮ ተለቅቆ፣ ጋይስ በሳቅ ነው የሞትኩትኝ። እንትን ብሎ አይሞጣ እንዲህ ይሄ ሞጣ የሚባል ሰውዬ ከሴቶች ጋር ያለው እንትን እኔ እኔ እንጃ እኔ ምን ምን ሴት በተለይ በተለይ እኔ ስም አልጠቅስም። ከሆነ እንትን ቦታ በቃ አይወድም። ምን እንዳለ ልንገራችሁ። ሞጣ በሳቅ የገደለኝ ማለት ነው። እኔንም ጨምሮ ስለሰደበ ልንገራችሁ። አንዲት ደግሞ የጠፍታ የመጣች ያን ቪዲዮ ላየች፣ አንድ የጠፍታ እንደመጣች አላውቅም፣ ላየች ተገዳገን ክርስቶስ ሰውዬ ግን ከዛ ነና ደግሞ እኔን እኮ ነው

አባባል እኮ ነው የሚያስቀኝ። እኔ ኧረ ሞጣ አንተ ሰውዬ ግን ረተወኝ ረተወኝ ረተወኝ ረተወኝ። እንደው ይሄ ሰውዬ እኮ በጡት ያፍኝ እገለሃለሁ ብዬ አንድ ቀን ምናልኩት ምናልኩ መሰላችሁ ሞጣ ባይዘው። ለምን እንደሚጠላኝ ልንገራችሁ። በጣም ሞጣ የሚጠላኝ ልንገራችሁ። ባለፈውም ሲናገር ነበር። አንድ ቀን በጣም የጦርነቱ ጊዜ ነው ማለት ነው። ምን ብዬ ተናገርኩኔ እንትና እንደውም ፖስቶት ነበር በጣም ተናድጬ ነበረ። ለፋኖ በምንም በጦርም በምንም በፈለጋችሁት ነገር ውጡ፣ ለፋኖ ታገሉ ምናምን እያልኩኝ ነው። ከዛ ሴቶችን ብትሆን እንዲምትበለቃቀጡም ለምን ለምን በቂን ጥላችሁ ቆማችሁ አይሆንም፣ ታገሉ ምናምን ብዬ አልኩኝ ማለት ነው። ከዛ ሞጣ እችን ተቀበለና ምናለም እንዲህ አንድ አንድ ክፍታፍ አለ ጭራሽ። ለፋኖች በንትናችሁ በዚህ በጠራውታውን ቃል ማለት ነው ቆማችሁ ታገሉ ብላለች ምናምን ብሎ ሲያወራ እሷን ቁርጥ አድርገው ፖሰቱበት ማለት ነው። ከዛ እንዳለ ሞጣቅኝ ጠራለ ብለው እኔ እውነት ለመናገር እኔ እግዚአብሔር ይሄ መሰክራለሁ እኔ ነኝ አልኩትኝ። ከዛ ፖሰቱበት አበደ አበደ አበደ አበደ ሊሞት ደረሰ። ይ በዛ ነው የሚጠላኝ። በቃ በእሷ የተነሳ ነው ያ ቪዲዮ ይወጣብኝ ይላል። አትላንታ ምን አለች? ምሮ አትላንታ የምትሉኝ አትላንታ የምትሉኝ ምን አልሽ ማሬ? ቤት ታየው አልገባኝም። ፍቅር አዲስ ነጋ ጥበብን በሰይፉ ሾ አሁን ላገናኝ አልገባኝም። ማሬ ምን ማለት ነው? አብ ወደዛ የጻፋችሁትን አስተካክሏት። አታስደንግጡኝ። ምንድን ነው አልገባኝም። እባክህ ደስ ብሎዋል። በቃ አንተ በቃ አወራክ ምናምን፣ ሰው ተቀመጥ እባክህ፣ ጭቅጭቅ ሰልችቶናል። አልገባኝም ጋ ይጻፉልኝ በትክክል። እኔ እኮ ማሮች አልገባኝም። እንትናና ፍቅር አዲስ እናገናኝሽ እያለኝ ነው።

ይኸውልሽ፣ ፍቅር አዲስ፣ ነቃ ጥበብ፣ ፀደኒያ እና ብዙ አርቲስቶች ማለት ነው መቄዶኒያ ላይ ነው ያሉት አሁን በኤቤስ ማለት ነው እነ ሰይፉ ሰይፉ ጋር እና እዛ ነኝ ያለሁት እና አጋጣሚ ስክሮል ሳደርግ አገኘሁሽ እና አንቺ ደግሞ እኔ ፍቅር አዲስ ወዳታለሁ እና አንቺም እንደምትወዳት አውቃለሁኝ በቀደም እንትናን አግኝተሽ እንዴት እንደተደሰትሽ ስላየሁሽ በጣም ማናት? ቬሮኒካ ቬሮኒካ ያ ይርካጋስ ትግል በጣም ደስ ስለለኝ አሁን ደግሞ እሷን ላገናኝሽ ፈልጌ ነው። እና ልጆችሽን እዚህ ያሉ ልጆችሽን እንደው የአስር ብር ቻሌንጅ ማድርገሽ ምንም ማድርገሽ ስምሽ እዚህ እንዲጠራ ፈልጌ ነው፣ ማርያምን። ቤታ በቃ ለምን አንድ ሺህ ዶላር፣ አንድ ሺህማ ብዙ ነው። እንደው በቃ የፈለገችሁትን በቃ መቶ ዶላር፣ ሁለት መቶም ዶላር ይሁን በቃ ቤታዮ ከአሜሪካ ተብሎ ላስጨመጭ ፈልጌ ነው ማርያምን አይ ገብቶኛል። ቤት የምትለው ባ- ላስታይም ማር ቤት እየተደረገኝ ነበረች ነው አይ ኖ ማር እንዳይ- እንትን እንዳይሏትኝ እኔ እዚህ ጋር እጠይቃቸዋለሁ እርዳታውን ግን፣ አዎ ቆይ ነገር እንዳያመጡ ማርዬ፣ ቆይ ቆይ ቆይ ተረጋጊ። ቆይማ የመስዋሌም እንዳይሄዱ። ይሄ ማህበረሰብ እንትን በሉ። እንዴት ነው እንዴት ነው የሚረዱት? ንገሪያቸው በደንብ። የት ሄደች አትላንታ? <NYU> እንዴት መሰለሽ የሚያደርጉት፣ አለው ኔትወርክ ዝቅተኛ ይሆን አይደል? በዜልና በካሻ ማለት ነው። መቶ ዶላር እስኪ እንዴት ነው እኔ ያሰብኩት ምን መሰለሽ ቻሌንጅ አስር ዶላርም ሀያ ዶላርም ቻሌንጅ ጀምረች ማለት ነው። ላገናኝሽ ነበር። ቆይ ላሳይሽ። እኔ እኮ እንትን እንዳይሏት ብዬሽ ነው። ሌላ ጊዜ እሺ። እንትን እንዳይሏት ይሄ እርዳታው ችግር ሌላ አትላንታዬ ምን ይሻለኛል? ንገሪያቸው፣ እንዴት እንዴት መሳተፍ እንደሚችሉ ንገሪያቸው ማሬ።